ነገር ግን አገልጋዮችን እንደዛ በጭንቅና በችግር ውስጥ እንዲኖሩ በሰው መንፈስ በቸርች ፖለቲክስ የምትበድሉ አገልጋይን ግራ ምታ አገልጋይ እግዚአብሔር አባቱን እንዲያማርር የምታደርጉ እናንተ እግዚአብሔር ሾሟችሁ በመሪነት የተቀመጣችሁ ነገር ግን በሰው መንፈስ የምታገለግሉ በቸርች ፖለቲክስ አገልጋይን የምትበድሉ በጌታዬ በኢየሱስ ክርስቶስም ተመለሱ እግዚአብሔር ይገስጻችሁ ኢየሩሳሌምን የመረጠ እግዚአብሔር ይገስጻችሁ። እናገራለሁ። ተመለሱ ይላችኋል የሰራዊት ጌታ እግዚአብሔር። ስራውን አትበድሉ፣ ስራውን አትበድሉ። አቅራቢ እኔ ነኝ፣ ምንጭ እኔ ነኝ፣ መገኛ እኔ ነኝ። እናንተንም ታማኝ አድርጌ ቆጥሬ የሾምኳችሁ እኔ ነኝ። ስለዚህ ፕሊዝ፣ ፕሊዝ ተመለሱ ይላችኋል የሰራዊት ጌታ እግዚአብሔር። አለቀ፣ ተፈጸመ። ሌላ መልእክት፣ እናንተ ተመልሳችሁ ለእኔ ተገዝታችሁ ለአገልጋዮች ራርታችሁ በተሰጣችሁ ስልጣን መሰረት የማታደርጉ ከሆነ በሌላ አገልጋዮች እተካችኋለሁ ይላል የሰራዊት ጌታ እግዚአብሔር። አይናችሁ እያየ በሌላ አገልጋዮች እተካቸዋለሁ። ይሆናል ብላችሁ የማትጠብቁት ነገር በየቤተ ክርስቲያኖቻችሁ አደርጋለሁ፣ ይላል የሰራዊት ጌታ እግዚአብሔር። አገልጋዮችን የምትበድሉ፣ ዘማሪዎችን የምትበድሉ፣ ሙዚቀኞችን የምትበድሉ፣ ከስር ያሉ አስተማሪዎችን፣ ወንጌላውያንን ማንም የማያያቸውን እናንተ ከላይ የታያችሁ እነሱ ከስር የማይታዩትን የሚበሉት የሚጠጡት፣ የሚለብሱት እስከሚያጡ ልጆቻቸውን የሚያበሉት፣ የሚያጠጡት እስከሚያጡ ድረስ አገልጋይን የምትበድሉ ከየት እንደተነሳችሁ የረሳችሁ አገልጋዮች እግዚአብሔር የሰራዊት ጌታ አምላክ እንደዚህ ይላቸዋል፣ በራሳቸው እተካቸዋለሁ ይላል። በበደላቸዋቸው አገልጋዮች እተካቸዋለሁ፣ ቦታውን እነሱ ይዙታል፣ ይላቸዋል የሰራዊት ጌታ እግዚአብሔር። እነሱ የቀመሱትን ስለቀመሱ የተሰቃዩትን ስለተሰቃዩ ያዩትን ስላዩ ሌሎቹን አይበድሉብኝም ይላችኋል የሰራዊት ጌታ እግዚአብሔር። ዓለም እያየኝ ይናገራል። አሜን ተው ይላል የሰራዊት ጌታ እግዚአብሔር። ተው ተመለሱ ይላል እግዚአብሔር። ከተመለሳችሁ እመለሳለሁ፣ እቀጥላለሁ ከእናንተ ጋር። ካልተመለሳችሁ ግን በራሳቸው እተካችኋለሁ ይላችኋል የሰራዊት ጌታ እግዚአብሔር። ቤተ እና እግዚአብሔር በሰጠኝ ስልጣን መሰረት እናገራሉ። ዛሬ መስከረም አንድ ሁለት አስራ ስምንት ተናግራል፣ ትሰማላችሁ። በነገራችን የተመለሱ ይመለሳሉ፣ የአገልጋዮችን ያሰርፋሉ። ያልተመለሱ ግን በራሳቸው በሚጨነቁት በሚቸገሩት የፈርዖን መንፈስ እግዚአብሔር ዩጋሙ ብ ስሩ የፈርዖን መንፈስ የተገለበጠ ይሁን። ልቀቁ አገልጋዮቹ፣ ልቀቁ አገልጋዮቹ። እግዚአብሔር ይገስጻሉ። ታማኝ አርጎ ቆጥሯችሁ ነው እዛ ጋር የተገኛችሁ ማን እንደነበራችሁ የረሳችሁ ሰዎች፣ ልቀቁ አገልጋዮችን፣ ልቀቁ ይላችኋል፣ የሰራዊት ጌታ እግዚአብሔር። እናንተንም እነሱንም የሾምኩት እኔ ነኝ። ታማኝ አድርጌ የቆጠርኩት እኔ ነኝ። ታማኝ ሆናችሁ አይደለም ቆጥሪያችሁ ነው ይላል እግዚአብሔር። አገልጋዮችን አታስርቡብኝ። አገልጋዮችን አታስመርሩብኝ። የአገልጋዮች ልጆች አይመረሩ። የእግዚአብሔር ቃል ሲናገር የአገልጋይ ልጆች ተደላድለው ይኖራሉ፣ ዘራቸውም ጸንቶ ይኖራል ይላል የሰራዊት ጌታ እግዚአብሔር። በቃሉ አማካኝነት የአገልጋይ ልጆች ተደላድለው ይኖራሉ፣ ዘራቸውም ጸንቶ ይኖራል ይላል የእግዚአብሔር ቃል። ሲናገር የአገልጋይ ልጆች እየተራቡ ይኖራሉ አይልም። የወንጌል መከራ ሌላ ነው። የወንድም መከራ ሌላ ነው። እደግመዋለሁ። የወንጌል መከራ ሌላ ነው። የወንድም መከራ ሌላ ነው። ወንድም ወንድሙን በመከራ እንዲያልፍ የሚያደርግ አንተ ባለፍክበት መንገድ እሱ እንዲያልፍ የምትጨቁን የደርግ መንፈስ የተገለበጠ ይሁን። ፈርዖን መንፈስ የተገለበጠ ይሁን ከምድር ላ ኢንቺሰስ ልቀቁ፣ አገልጋዮች ይላችሁ ልቀቁ፣ ልቀቁ። እንደ ፈርዖን ሆናችሁባቸዋል እና ልቀቁ፣ ማገልገል እስኪያቅታቸው ድረስ ማገልገል እስኪያቅታቸው ድረስ። እኔ ዛሬ ጥዋት ማለዳ አስራ ሁለት ሰዓት ጀምሮ እስከ ሁለት ሰዓት ቤተክርስቲያን ጸሎት ነበር። አመት ባልን የምንቀበለው በጸሎት ነውና ከማለዳ አስራ ሁለት ሰዓት እስከ ሁለት ሰዓት በምንጸልይበት ጊዜ ፍቱት ፍቷት ፍቱት አላዛርን ፍቱ ውርንጭላዋን ፍቷት ጴጥሮስን ፍቱ የሚል ነበር። እግዚአብሔር የሚሰጠኝ እሱን ቃል አገለግል ነው የገባው። እግዚአብሔር ግን እንደወደደ ስለሚያደርግ ወደ መንፈሱ ዞር ብዬ ነው። አሁንም ፍቱ፣ ልቀባ አገልጋው ፍቱ፣ እግዚአብሔር ይገስጻል። የምናገረው ነገር በደንብ ነው የሚገባቸው። ማሞሽ ስለሚገባው ነው። በደንብ ነው የሚገባቸው ሁሉንም አለፉ ንኛ ለአንብብላችሁ የእግዚአብሔርን ቃል አዳምጡኝ። በደንብ በደንብ አዳምጡኝ። በነቢያት መንፈስ እናገራለሁ። በደንብ አዳምጡኝ። መዝሙር መቶ ሁለት ሀያ ስምንት እንደዚህ ይላል። የአገልጋዮችህ ልጆች ተደላድለው ይኖራሉ፤ ዘራቸውም በፊትህ ጸንቶ ይኖራል። የአገልጋይ ልጆች እየተራቡ እየተጎሳቆሉ የሚበሉትና የሚጠጡት አተው የሚማሩበት አተው እግዚአብሔር እየተነቀፈና እየተሰደበ ይኖራል አይልም። ልቀቁ አገልጋዮች፣ የአገልጋይ ልጆች ዴ የማንም ልጅ ተንደላቆ ይኖር የለ እንዴ? እግዚአብሔር ሊያስጨማ ሊያሳርዝ፣ እግዚአብሔር የለህም ወይ ሊያስብል፣ እኔማ እንደ አባቴ አገልጋይ አልሆንም፣ እኔማ እንደ እናቴ አገልጋይ አልሆንም እንዲሉና እንዲመረሩ የሚያደርግ እግዚአብሔር አናውቅምም። የለም፣ እናገራለሁ። የወንጌል መከራ ሌላ ነው። ወንድም የሚጨምረው መከራ ሌላ ነው። የወንድም እና የወንጌል መከራ ይለያያል። መከራ በወንጌል የለም አላልኩ። ወንድም የሚጨምረው መከራ ግን እሱ ከክፋት ሁሉ ክፉ ነው። ልቀቁ፣ አገልጋዮቻችሁን ልቀቁ፣ ልቀቁ። ለዘማሪዎቻችሁ ገንዘብ ስጡ፣ ለሙዚቀኞች ገንዘብ ስጡ፣ ለወንጌላውያን ገንዘብ ክፈሉ። ከስር ማንም ለማያቸው አስተማሪዎች ገንዘብ ክፈሉ፣ ለዘማሪዎች ገንዘብ ክፈሉ፣ ለሙዚቀኞች ገንዘብ ክፈሉ። ወደ ዓለም አይሂዱብን፣ ሙዚቀኞች ገንዘብ ፈልገው በገንዘብ እጥረት አይሂዱብን። አታማሯቸው እናንተ ፈሪሳውያን። አታማሯቸው፣ ፈራጆች አታማሯቸው። ልቀቁ ሙዚቀኞችን፣ ስጧቸው፣ መግቧቸው። የእግዚአብሔርን ቃል በደንብ መግቧቸው፣ ገንዘብ ስጧቸው፣ ፍቅር ስጧቸው። አታንከራቷቸው ዘማሪዎችን፣ እንደዛው ወንጌላውያንን፣ አስተማሪዎችን፣ አፖስትሎችን፣ ፓስተሮችን አታሰቃያቸው እናንተ በሕዝቡ ዘንድ እውቅና የተሰጣቸው አገልጋዮች እናንተ ሰው የሚንገበገብላችሁ እናንተ ጣዖት ሆናችሁ የተቀመጣችሁ አገልጋዮች ስጡ፣ ለአገልጋዮቻችሁ ስጡ። በስፒሪት ኦፍ ኮንትሮሊንግ ላያችሁ ላይ ተቀምጦ አገልጋዮችን ኮንትሮል የምታደርጉ መሪ ይዛችሁ የምታሽከረክሯቸው ፓፓ ዳዳ ባባ የምትባሉ ልቀቁ፣ አገልጋዮች ልቀቁ። እግዚአብሔር ገስጻት፣ ንቀቋቸው፣ አይማረሩ እግዚአብሔር ሲያኖር ነው። የምናውቀው መኖሪያ የዘላለም አምላክ እግዚአብሔር ነው። እግዚአብሔርን አገልግሎ የተጣለ እኔ አለ። ጎልማሳ ነበርኩ አሁን አርጅቻለሁ። ጻድቅ ሲራብ ሲጣል ዘሩም ሲለምን አላየሁም ይላል። አላየሁም ብሏል። ለማኝ አታድርጓቸው። አገልግሎታቸውን እንዲሸቅጡ አታድርጓቸው። ደህናዎቹን አገልጋዮች አታበላሿቸው፣ እንዲሸቅጡ አታድርጓቸው። በየቤቱ የሄዱ የግል ነቢይ እንዲሆኑ አታድርጓቸው። በየቤቱ የሄዱ ፖስታ እንዲለቃቅሙ አታድርጓቸው። በአግባቡ አገልግሏቸው። በቃ በየቤቱ የግል ነቢይ፣ የሀብታሞች ነቢያት እንዲሆኑ አታድርጓቸው የውሸት እንዲተነብዩ ገንዘብ ፈልገው እርቧቸው፣ ምግብ ምሳ ለመብላት ሄደው የማይተነበይ ትንቢት እንዲተነብዩ አታርጓቸው። ትንቢት አለኝ መልእክት አለኝ እያሉ ምሳ ለመብላት እንዲሄዱ አታርጓቸው፣ አታርጓቸው። አገልጋዮችን አትበድሉ፣ አትበድሉ። አገልጋዮች እግዚአብሔር ይጠይቃቸዋል፣ እግዚአብሔር ይጠይቃቸዋል። በዙፋኑ ላይ አለ።